እውነት ሆኗል አይደለም? ምንድን ነው እውነት የሆነው? ነገሮችን ሳትደባደብ ሳትጣላ ማስረዳት አልችልም። የማንም ዛጎዶሎ ምናምን አፉ ሲከፍትብኝ ማየት አልፈልግም። ከዚህ በላይ ማንንም መታገጽ አልፈልግም። እስካሁን የነዘነዝኩሽ አይንሽ እንግለጪ ምናምን እያልኩሽ የነበረው ነገር እውነት ሆኗል አይደል? በቃ የሆነ ነገርን ነገሮችን ሳትደባደብ ሳትጣላ ማስረዳት አልችልም። በዚህ በላይ ማንን መታገዝ አልፈልግም። እስካሁን ው የነዘነዝኩሽ ሚስ አይነ ሽንግለቲ ምናምን እያልኩሽ የነበረው ነገር እውነት ሆኗል አይደለም? ምንድነው? እውነት የሆነው በቃ አንድ ነገር ኮን ያወራው አይደለም

እንግዲህ እንግዲህ እያለ እንግዲህ አልመለስም ብሎ ዳኒ የሚባለው ግለሰብ በእንደዚህ አይነት መቶ መጥቶ አይምዬ ና የብሩኬት ቅር በእንደዚ ግልም ዝብዝብጥ አርጎታል ማለት ነው። አይምዬ ደግሞ ይህን ያክል ለብሩኬ ጥፍ አይደለም፣ ሌላ ነገር የሚገባው አይደለም። ግን እኛ ሰዎች የሚወደን እና ለኛ የሚሆነን ለኛ የሚበክልን ለኛ የሚገባን ሰው ማንኛችን እንደሆነ አናቅም። ለምን እንደሆነ አላውቅም ማለት ነው። የምሬ ነው ትናንትና ባይኔ ማንም ማንም ያልተቀየረ የለም ማለት ነው። ብሩኬ የምን ነው ምን አርጎ ነው እሱ እኮ አንቺን ለመረጋጋት አንቺን ለማጥያየት እንደዚህ አይነት ያክል ጥፊ ለብሩኬ ይገባዋል አይገባውም።

ሁላችሁም ሰላም እያለሁ የሰላማችሁን ዝት ተደረፍ ሊበልኝ በአለም ዳርቻ የምትገኙ ወድ የቻናን የቤተሰቦች ምንጊዜም ሰላማችሁን እመኝላችኋለሁ ማለት ነው። ለዚህ ቻናል አዲስ የሆናቸው ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉ ደግሞ ከልብ ከልብ አመሰግናለሁ እያርኩ፣ የዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ ብናምዬና በምናገሩ ቄ ነው ማለት ነው። አልሸነፍ ባሎች ማለት ነው አንበቀል ባሎች ማለት ነው። ብሩዬ እንዳለው እንግዲህ፣ ሀይሚዬ እንዳለችው በቃ አንተ ነገሮችን ተዲብድብ እና ተዱላ በስተቀር ማስረዳት አትችልም ወይ እና ማስረዳት አልችልም። እንደዚያ አይነት ሰው ማስረዳት አይጠበቅብኝም። ተነግረዋለታል፣ ነቃ ደግሞ ምንም ማድረግ አልችልም። ነገርኩት፣ ይቅርታ አልኩት። ስላረፍኩት ደግሞ የሰራ ነው፣ በሰራ ነው ሄዶ ይቅርታ ጠየቁ። ከይቅርታ በላይ ምንም ነገር የለም ለሰው ልጅ ይቅርታ በምንም ምንም በላይ ክብርነት ነው። ስላከበረው ለሱ ክብር ስላለው ለሱ ትልቅ ቦታ የተለየ ቦታ ኑሮታል ን ሰው ልጅ ይቅርታ የሚጠይቀው ታ ቅርታ ላይ ምንም ነገር የለም። አሁን አጥፎቷል በጥቶ ነው ደግሞ ተሳስቶ ይቅርታ ጠይቆታል። ስለዚህ የማንም ልቅምቅም የሰው ልቅ ያቅም ይባላል በሀገራችን ና የማውነቱን ነው የማንም እንትን እየመጣ ሊናተፍበትና ወይም ሊናገርበት የእሱን ፍቅር የእሱን ዱቄት እንደዛ አርጎን ትላ አይደለም ሀይሜዬ ደግሞ ብሩኬ ባታስቀይ ሚው ና የወጋ ቢረሳ የተወጋ አይረሳም የሚባል አባባል አለ ዛሬ ታናቅ የምንናገራቸው ነገሮች በኋላ የጸጥቱናል ና ሀይሜዬ ደግሞ በእንደዚህ አይነት ጽፊስ ንትን ያለው ነገር ምንድን ነው ይህን ያክል ምን አጥፍቶ ነው ምን ተናግረው ይህን ያክል ጽፊስ ሊወርድበት የቻለው ምንም እኮ የተናገረው ነገር የለም ወሬ ነበርንበት እንመለስ ህይወታችንን እንመለስ ተሀይሜ አንቺ ምንድን ይሆን ሽው እንመለስ። ዳኒ አንቺ እንደሚፈልግ እስቲ ንቂ በሰው ነገር ተመሾሪ ነው በሰው ነገር ልትመሪ ይሻልሽ? ወይ እማላቅሽ ሀሚ ሆነሽ ብኛል። የማውቃት ሀሚ የት ሄደች? እኔ እኮ አንቺ የማውቅሽ ሀሚ አይደለችም። በራሷ ኩርስናት ኑሯት በራሷ የምትመራ ሀሚ ነው እንጂ የማውቀው እኔ የማውቅሽ ሀሚ አይደለችም። ሆነሽ ነው እንደዝም እኮ ነው እያለ እንትን ብሏል ማለት ነው። ሀሚዬ ደግሞ ያው ብዬን እያስቀየመችው ትገኛለች በአሁኑ ሰዓት ማለት ነው። እና አብዛኛው ሰዎች ለምን እንደሆነ አላውቅም። ለኛ ለኛ የሚወክለን ነው ለኛ የሚገባን ለኛ የሚወድልን ለኛ የሚያስብለንን ለኛ የሚሆነን ሰው ተን ተማይወክለና ተማንገኝበት ቦታ እንገኛለን አይደለም። ለምን እንደሆነ ግራ ይገባኛል። ነገሮቹ በጣም አጥቶ አንድ ሐሚዬ መሬቷን ቁፍር አድገሽ ሰማይ ወተሽ ሰማይ ፍጭ ብቲ እንደ ብሩክ የሚያዝንሽና እንደ ብሩክ የሚረዳልሽ ነገር የለም። ብሩዬ ደግሞ የጥፍ የሚገባው አይደለም፣ ምን ስለተናገረ ተራስ ሽኒ አንቺ ነው የሚፈልገው። እስቲ ንቂ በሚልሽ ነገር እንደዛ አርጎ በጥፊ እንደዛ አርጎ የምር ከምባር ነው ጭራሽ አንዬ። ልትመለስ ልትመለስና ልትረጋጋልሻለች። ምን ዳውም እያጠረ እየባሰባት እየባሰባት እየባሰባት እንጂ በቃ ከምንም በላይ ማነው። ስለዚህ አይሚ የምሬን ነው ታይ። ብሩዬም በኋላ ተጣጨው በኋላ ላይ ይቅርታ እያወቁ እንትን ብሎ ይቅርታ፣ ምንም ነገር አያውቁ ይቅርታ። እኮ የራሱ ቦታ አለው የራሱ እንትን አለው። ይቅርታ እኮ ያንን ሰው ታታቂ ተሳስተ ታናቀው ያንን ሰው ትና ደማው ታናቀው ያንን ሰው እንናገር ይቅርታ፣ ለማት ራሱ ያ ሰው እንትን ያል ግን ሳይያወቁ ተላለቁ የሚባል ነገርና እያወቅን አጥፍ እያጠፋችን እያወቅን በኋላ ይቅርታ። ምንን ምንም ለሱ ምንም ጥቅም የለውም። ያንን የተሰበረው ያንን የምንናገራቸው ንግግሮች እሱን ሊያብስለት ወይም ሊሸፍነት አይችልም ማለት ነው። ስለዚህ ኃይሜያ ዛሬ ለለም ሁላችንም ዛሬ አሁን ዛሬ ኃይሜያ አንቺ ደራ ላይ ነው፣ በቃ አለመረጋጋት ላይ ነው ያለሽው እና በኋላ ነው ሁሉም ነገር ተሄድዬ በኋላ የተሰበረ ሸክላ እንመልሰው ብንል አንመለስም። ስለዚህ ስለዚህ የሄደ ሰው እንመልሰው ብንል ራሱ አንመል አንመልሰውም ራሱ ቢመለስ ራሱ ያ ለኛ የሆነው ሰው ሆኖ አይደለም ቢመለሰው የማናውቀው ሰው ሆኖ ለኛ የሚሆነው ሁሉም ነገር እንትን ብሎ ነው ስለዚህ ሀይሚዬ፣ እባክሽ ቅመማ ባታስቀይኑ እና የልብሽን ካውያ እንደዚህ በታረጊው እና ደግሞ ለፋሚሎችሽ የሆነ አለ አይደለም። ፋሚሎች ስንት የሚወዷቸው ፋሚሎች ያሉ ለዛም ክብር አለ፣ ለፋሚሊም ክብር አለ ማለት ነው። ፋሚሎችሽን ብታከብሬ፣ ለአንቺ የሚገባሽን ሰው ብታከብሬ ብዬ አስባለሁ። የምር በዚህ እዚህ አይነት ምናልኮ፣ ሀይሚዬ ጥፊ የሚያደርሰው ወይስ ምን አድርጎ ነው ጥፊ የሚያደርሰው ነገር? ምን ተናገረ? ምን ተናገረ? ታዲያኔል ጋር አርቅም አንተ ባታረክን ያርቅም ይሄን ያክል እሱን ለማናዴድ እሱን ለማናዴድ ጨራሽ ሀይሜ ታዲያኒ ጋር ጋርክ ልርቅም አልችልም። በእሱ ያገባኛል ባንታ አያገባኝም። ይሄ ይሄ አሁን አባባል ይባላል አይባልም? ሀይሜ ታይ፣ የተተፋ ምራቅ ሁለተኛ የላስም። ስለዚህ የት ያንን ሰው የሰበር ነው በኋላ ብንለድ ምንኛ ምን ነው ነገር አንሰው። ስለዚህ ሃይሜ ይታይ እንደዚህ እያልሽ ልጅ ባትሰባብሩ እና ልጁን እንትንባት የስ ባለ ማለት ነው። ምር ነው በአንተ ነው የሚያገባ የሰው ልጅ የዛሬው እንታይሆን ማሰብ ያለብን የነበረበትን በፊት የት ቦታ ነበርኩ? የት ነበርኩ? በፊት በፊት ምን እያረኩ ነበር? ያሁኑን አይለም ማሰብ ያለብን ያሁኑን ያለበት ደረጃ ታይሆን በፊት ያለንበትን ደረጃ ማሰብ አለን ማለት ነው። ስለዚህ ሀይሚዬ በእንደዚህ አይነቅመሙ ባታስቀይሚው በእንደዚህ አይነት ነው ስብርብር ባታደርጊው፣ በማይረባ ቃላቶች ባትሰባብሪው፣ ልጁን አስባለሁ ማለት። ምክንያቱም ሴት ልጅ ሄዲያ እንደማትመለሱ ሁሉ ወንድ ልጅ ደሞ ተሄዲ መመለሻው ሩቅ ነው። ሴት ልጅ ተሄዲ ተሄዲ አይቻል የለ ወንድ ልጅ ምን ነው መመለሻው ሩቅ ነው። ብታለቅሺ ይቅርታ ብት ምን ብት፣ ያንን የተናገርሻቸውን ቃላቶች ለሱ ሊሸፉንላት እና እሱን ሊያብስላት አይችልም። ግን እሳት አሁን ምንድን ነው እየተናገር ያለ፣ ምን እየሰራ ያለ ነው? ምንናገራቸውን ንግግሮች እና የምናሰራቸውን ስራዎች ማስታወስ አለብን። ምንም ምንም ፈራንክ ቢሆን ግን በእንዲዚ አይነት ምልኩ አይደለም። ሀያ ምናምን ቀን ይህን ያክኝኘኝ ማስተኝር በጣም ይብራል። ፋሚሎቻችሁ ምን ይሉ? ስንት የሚወዳችሁ ፋሚሎች አለ። በጣም ይከበር ነው ማለት ነው። እና ሀባይ ቦችዬ ይህን ይመስላል አሚዬ ጨረቃዊ ለመረጋጋት ሞክሪ፣ የራስሽን እንትን ለማለት ሞክሪ። ልጁ ልብን ባትሰበው እና ስብር ብር አገሽ ሁለት ባተን ባትው እያስባለሁኝ ማለት ነው። በሌላ ቪዲዮ ውስጥ የምንገናኝ ሰላም ሆኖልኝ እያላችሁበት፣ አላህ የጠበቃችሁ፣ ሀገራችንን ሰላም ሆናለ ይመልስልን። ለዚህ ቻናል አዲስ የሆናችሁ፣ ሰብስክራይብ፣ ሸር እያረጋችሁ አበረታቱኝ። ሰብስክራይብ ለምታረቢ ከለብ አመሰግናለሁኝ። ውድ የማዳም እየቀማመች እያላችሁበት አላህ የጠበቃ ጠብቃችሁ ሰላማችሁን ሁሉ መኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ በጽናት ቆሞ በስቃይ ወኔ ጌታ አላህ ነው። ሙስሊም ነኝ እኔ፣ ሌላ ላመልክም። ጌታ አንድ ነው።